እንደምታዩት ማለት ነው፣ የዛሬ ቪዲዮ ይለያል። ላይክ እንዲታረጉ በጣም ላይክ እንድታደርጉ እፈልጋለሁ ይሄን ቪዲዮ ማለት ነው። እና ትልቅ ሰርፕራይዝ ለሞሰኪና በጣም ያስኩላ ሰርፕራይዝ ይለያል። ያው እንግዲህ አይታችሁ ቪዲዮውን ላይክ እንዲታረጉ አክብሮት ጠይቃለሁ ማለት ነው። እና እሷን ልብስ ለባብሽ እያታለሁ፣ እንግዲህ ሰርፕራይዝ ይሄን እዚህ ቁጭ ብያለሁ ማለት ነው። ወላሂ በጣም ከአቅም በላይ እንደሚያስደስታል፣ ለሷ ያንስባታል፣ የምገምተው ምገምተው እንግዲህ ያንስባታል፣ እውነት ከአንድ ጠንካራ ወንድ ጀርባ ጠንካራ ሴት አለች እና ወንድ ልጅ ብቻውን ሊጠነክር አይችልም። ጠንካራ ሴት ከጀርባው ስትኖር ነው አብሮ የሚጠነክረው እና ለእሷ ይገባሻል ብዬ ሰርፕራይዝ እንግዲህ ወጥ አድርጌ አሪፍ ሰርፕራይዝ ላ መጥቻለሁ። ቢሆንም ግን ያስባት አለው ሙሉ ለሷ። ለማንኛውም ሰርፕራይዙን እንድትከታተሉ ስላክብሮ እጠይቃለሁ። ላይክ ግን እንዲያን ሰው በደንብ ላይክ ያስፈልገዋል ማለት ነው። ሰው እንግዲህ እኔም እዚህ ጋ ስሚራ ቆየች፣ እሷ ካሜራ ብታስጠፋ እንግዲህ አቤት አቤት እንግዲህ ታውኛላችሁ ማለት ነው። የሰሚራን ደስታ ወላሂ ዛሬ ነው እንግዲህ ደስታዋ አሁን ነው ማለት ነው።

ኧረ ጎበዝ፣ እጄ የለም ማለት ሰው፣ በጣም ደስ ያለኝ ይህን ውድ። በል አቦ እንደው ከመሀባ ላይ ሀባ፣ ከፍቅር ላይ ፍቅር፣ ከሀብት ላይ ሀብት፣ ከጤና ላይ ጤና ከለበስኩኝ እስኪ እጅ ላወራት በቃ፣ ትስራሴ እኮ ጀምር ይሄን አስጠብቅልሻለሁ። እንግዲህ ተመልካቾች በጣም ደስ ብሎሻል ሲላ ደስ ብሎሻል ሁላ በጣም እንግዲህ፣ አንቺ ወርቅም አለሽ፣ ግን ይሄ የልፋትሽ ውጤት ነው። የሴት ልጅ እንትኗ ንብረት ነው። እኔ ለብስ አልፈልግም አሁን ላይ ሰውዲ የሰበሰብኩት ድሪቶ ራሱ በጣም ነው የሚያናድድ። እንደው በጣም ግን የሚገርማችሁ ከወደቀን የወርቁ ዋጋ ወደ ሰማይ ነው። ለማንኛውም ደስ ብሎሻል። በነገራችን የሰው ልጅ ለፍቶ ውጤታማ ሲሆን ለሚስቱ ማድረግ እምቢ የለም። አንቺ ስታገጪ፣ አንቺ ስትወያድ እኮ እኔም ልቢ አብሮ ነው የሚዋበው

የሰርፕራይዝ ማለት እኮ አዲስ ሚስት የሚያስገባ እኮ ማለት ነው እንዴ! አዲስ ይሄ ይሄ እንግዲህ